እንኳን ደህና መጣችሁ። በዓለም ጥበብ እንገኛለን። ዓለም ጥበብ አዲስ አበባ በሚገኘው ሱቋ ማለት ነው። ዛሬ ደግሞ ለእናንተ የሚመጥኑ የተመረጡ አልባሳት ይዘንላችኋል። ዓለም እንደምናለን። እግዚአብሔር ይመስገን። ደህና ነሽ ወይ? ይመስገን። ካንቹ ብንጀምርስ? እሺ፣ ይቻላል። እንዴት እንደምታምር እንግዲህ እንደምታዩት፣ ይሄ ብዙ ጊዜ የአየር መንገድ ስታይል በሚባል ነው። ይሄ የቁመቱ ስታይል የሚታወቀው ሚኒሞ ሆኗል። አየር መንገዶች ብዙ ሆስተሶች የሚለብሷት ልክ በዚህ ሳይዝ ነውና በጣም የምታምር እንደምታያት ልክ በዚህ ስታይል ደግሞ የተሰሩ ሌላ ቆንጆ ቆንጆ አሉ እና በዚህ ስታይል የሚ የተሰሩ ቆንጆ ቆንጆ ልብሶች አሉ፣ ቀጣ ያሳያችኋለሁ። አሁን ደግሞ እንግዲህ እንደዚህ አምሮብኝ ሽክ አድርጎ ያቀረበኝ ልብስ የሸማኔ ልብስ ሆኖ ልብሱ ይህ የቻይና ልብስ በመባል ነው የሚታወቀው። በጣም ነው የሚያምር። ማቴሪያሉ ቻይና ልብስ ይባላል፣ ግን ሀገር ውስጥ ነው የሚሸመን። ያው እንደሚታወቀው ታውቁታላችሁ። በነገር ላይ ከስተምሮቻችን ከኛ የተሻለ ሁሌ ያውቃሉ፣ ስለ ማቴሪያሉ አሁን በጣም ግንዛቤ ያላቸው በደንብ። ይህን ይመስላል፣ በጣም ነው የሚያማምር። እንግዲህ እንደዚህ አምሮበት፣ ያው በቁመቱ ማጠር ሳይሆን ይህ ልብስ የሚወጣው ሽማኔ የሽመናው ስፋት ጥለቱና ተስቁመቱ አጠረ፣ ረዘመ የዋጋ ልዩነት ብዙ አይኖረውም እና ይሄ ልብስ ተሰርቶ አልቆለት 18 ሺህ ብር ነው እስከነ ነጠላው ድረስ ማለት ነው። ዛሬ እንደነገርኳችው የተለያዩ በጣም የሚያማምሩ ከመነን ውጭ በተለያየ ማቴሪያል እንዳልኳችው ይሄ ልብስ መነን አለው፣ ግን ከመነን ውጭ ደግሞ ይሄ ውድ ከለር አብረቃቂ ከለር ተደርጎ የተሰራ እንግዲህ ካሜራ ማናችን ቀረብ አድርገህ ብታሳያቸው በጣም የሚያምር ጥርት ያለ ስራ ነው። በተለይ ለሙሽራ፣ ለሙሽራ እናት ትልልቅ ፕሮግራም ዝንጥ ብሎ ለመቅረብ ለምታስቡ ከስተመሮች በጣም የሚያዘንጥ ልብስ ነው። ሻይን አለው በራሱና በጣም በጣም ነው የሚያምር። በዛ ላይ ወፍራም ነው። ተደራቢ እንትን ራሱ መነን አያስፈልገውም። ቴዲ፣ እንደዚህ በጣም ወፍራም ነው ይሄ። ሰውነት ጭራሽ አያሳይም። ከዛ ይሄኛውን ደግሞ ገበሩን ሻይን ይሄኛው የራሱ ሻይን ስላለው ገበሩን እንደዚህ ገልብጠን የሰራ ነው። ሻይኑ እንዳይወጣ ማለት ነው። አዎ ሻይኑ በጣም ተጋን ነው እንዳይወጣ የራሱ ከላይ ያለው ሻይን ብቻ ራሱን ችሎ ውበቱ ጠብቆ እንዲቀርብ አድርገን ነው የሰራ ነው የወገበሌውን አሰራር እዩት እንዴት እንደሚያምር ሙሉ በሙሉ እየተሰራው እዚህ ጋ ያሉትን ጥልፍ የላቸውን በፈርጥ ነው ሻይን በሚያደረጉ ፈርጥ ነው የተለጣጠፉት መሀል ላይ ያለው መስቀል አሰራር ከለር አመራረጡ ይሄ ዲዛይኑ በራሱ እንዴት ውበት እንዳለው እዩት እንደ ነገር ኳችሁ በጣም ጎበዝ ከስተመሬ ነች ያዘዘችኝ ና ጎበዝ ና ተስታይል አመራረጧ በራሱ የወገብላዊን ምርጫም የራሷ ነው በጣም ነው የሚያምር ብዙ እንዳይጋነን ተደርጎ ግን የሚያማምሩ ፈርጦች ነው የተጠቀምሎ። ገብስ ፈርጥ ይባላል። በጣም ሻይን አለው ፈርጡ በራሱ በጣም ነው የሚያምር። እንደምታዩት ነው ይህ ልብስ እንደዚህ ቆንጆ ሆኖ ተሰርቶ አልቆለት 38 ሺ ብር ነው። በዚህ ማቴሪያል ማለት ነው በመነን እና በፈትል ሲሆን ይቀንሳል በቀጣይ ማሳያችሁ ደግሞ በጣም የምታምር በፈትል ነው የተሰራ። ከለር ሙሉ ፈትል ነው በጣም ነው የሚያምራው። ነጭ ነው፣ በዛ ላይ ደግሞ ቀጭን የጎንደር እናቶች የሚፈትሉት ቀጭን ፈታዮች፣ በጣም የሚያምር ከጎንደር ነው አሸምለን የምናመጣው። ስራው በጣም ነው የሚያምር እንደምታዩት። በምን ይለያያል? ጭራሽ ጭራሽ ይለያያል። አንደኛ ነጭ ነው፣ ሁለተኛ ደግሞ ቀጭን መሆኑ ራሱ ልክ በቃ ምን ነው የሚመስለው ሲታይ። በዛ ላይ አርቡ ስፋቱ አሁን ይሄ አራት አርባ አይመስልም ግን በአራት ሄሊኮፕተር ብን የተሰራው ጥልፉ ደግሞ እንደምታዩት በፈትል ሁኖ ከታችኛው ይሄኛው ራሱ በጥልፍ ነው የተሰራ። በጣም ለስላሳ ነው እንደምታዩት፣ ክብደት ራሱ የለው አይከብድም። አሁን ላይ በጣም ተሻሽሏል፣ ጥልፎቹና ያማምራሉ። ይህን ይመስላል። ይህ ልብስ በጣም ተመጣጣይ ዋጋ ነው ያለው ተሰርቶ አልቆለት ሀያ ሁለት ሺህ ብር ብቻ። ልክ በዚህ ስታየት ተሰርቶ ማለት ነው። በቀጭን ፈት በሚያምር ስራ ሀያ ሁለት ሺህ ብር። በነገር ቴዲ ሁለቱም የአንድ ከስተ መሪ ልብስ ነው። ቁመቱ ሳይዝና አጠራጠሪያ በጣም ምርጫዋ ጎበዝ ናት። ከዛ ደግሞ ኃላፊነት ትሰጠኛለች ለእኔም እስኪ አንቺም እንደሚያምር አድርገሽ ስለምትለኝ በጣም ተጨንቄ እምሰራላት በጣም መወዳ ከስተመሪ ነች። እንግዲህ እንደዚህ ቆንጆ ሆኖ ተሰርቶላታል እርግጠኛ ይታየዋለች። ይህ ደግሞ የመነን ልብስ ነው። በመነን ነው የተሰራ። በጣም የሚያምር አሰራር። እንግዲህ የአንገት ስታይሉ እንዴት እንደመረጥንለት፣ እዚህ ጋር የገቡት ዲዛይኖች በራሱ እስካሁን ድረስ በመስቀል ነው የሚታወቀው። ይሄ ግን የራሱ የሆነ ሌላ ስታይል ስላለው ከታች፣ አዎ ከታች ባለው ስታይል እዚህ ጋር ጨመርንላት እና በጣም ነው የሚያምር እራሷ ከስተመሪነች። እንደዚህ ቢሆንልኝ ብላ ጠየቀችኝ። እኔ በጣም ወደድኩትና እንደዚህ ሰራውላት ማለት ነው። በጣም ነው የሚያምር። አርቡ በጣም ሰፊ ነው እንደምታዩት። አራት አርብ ነው፣ ግን ስፋቱን እዩ። እንግዲህ አይታችሁ ነው የምትመሰክሩት። ስራው በጣም ነው የሚያምር። የመነኑ ጥራት፣ ውፍረቱ እንደምታዩት በጣም ነው የሚያምር። አሰራሩንም በዛው ላሳያችሁ። ገበር እንደዚህ ይለብሳል መነን እንደዚህ ተደራቢ ያለው ከዛ ደግሞ ከታች ሳተን ገበር ይገባለታል ማለት ነው። የመንን ውፍረት እንደምታዩት ነው። ይሄ ባጓጉል ነው የተሰራላት። እጅ ሙሉ ማድረግም ትችላላችሁ። ይህን ይመስላል። በጣም የሚያምር ይህ ልብስ ተሰርቶ አልቆለት 26000 ብር ብቻ 26000። አዎ፣ እንግዲህ ወደ ተመልካቾች እንደ ለበስኳቸው አይነት ደግሞ የሚያማምሩ ቆንጆ በመነን ይህኛው በቻይና ልብስ የተሰራ ነው። እነዚህ ደግሞ በመነን ልብስ ነው የተሰሩት። በጣም ነው የሚያምሩ። ከዛ ደግሞ በጣም ስንጠበብባቸው ፈርጥ ሁሉ ጨምረንባቸዋል። ላይ ላይ እዚህ እዚህ ላይ ጥለቱ ላይ ፈርጥ ፈርጥ ተጨምሮባቸው እንዴት እንደሚያምሩ ሻይን ያደርጋሉ። በተለይ እንደዚህ አይነት ከለሮች ከሰውነት ከለር ጋር ስለሚሄዱ በጣም ነው የሚያሳምሩ። ስታይላቸው ያምራል። ስራቸውም እንደምታዩት እዚህ ጋር ከሽከሽ ሁሉ ተጨምሮበታል የእውነት በጣም የሚያዘንቅ የሚያሳምር አይነት ልብስ ነው ትወዱታላችሁ ቆንጆ አሰራር ነው ያለው ይህ ልብስ ተሰርሶ አልቆለት 16 ሺህ ብር ብቻ ነው ምር ብሎበት 16 ሺህ ብር ቀጣይ ደግሞ የምታዩት በጣም የሚያምር ሰፋ ያለ ቾኮሌት ከለር ሙሉ በሙሉ በቾኮሌት ከለር የተሰራ ከዚህ በፊት ብትኑን አሳይቻችሁ ነበር በጣም ነው የሚያምር በረጅም ቀሚስ ቢሰራ የሚያምር ልብስ ነው እንደዚህ ደግሞ በአጭር ስታዩት ልክ እንደምታዩት ነው በጣም ውብ ሆኖ ነው የተ ትንሽ ቁመቱ ረዘም እንዲል ስለፈለገች ከስተመሬ እንደዚህ ነው የተሰራላት። ቁመቱ በጣም ነው የሚያምር። በነጠላ ሲለበስ ሆስታሷን ነው የምትመስለው። አየር መንገድ ስታይል ነው አሰራሩ በራሱ ላይ። ብዙ ጊዜ አየር መንገድ ስታይል ጥልፍ ምናምን አይጠለፍበትም። እጅጌውም እንደዚህ ክሮፕ ነው አጭር ነው። በጣም ነው የሚያምሩ። ልክ በዚህ ስታይል እንደዚህ ምር ብለው ተሰርቶ አልቆላቸው 18 ሽብር ብቻ። በቀጣይ ማሳያችሁ ደግሞ በጣም የሚያምር ልብስ ከዚህ በፊት በሙሉ ወራጅ ጥልፍ ተሰርቶ ብዙ ከስተመሮች የወደዳችሁት ልብስ ነው። አሁን ደግሞ እንደዚህ ከታች በዙሪያ ሆኖ አንገቱ በሚ የሚያምር እስከ ላስቲክ ጥልፍ ድረስ በሚባል ግማሽ ጥልፍ ይባላል። እስከ ላስቲኩ ድረስ ብቻ ነው ጥልፉ። በጣም የሚያምር አሰራር ነው የተሰራው። እንደምታዩት ዝርግፍ ነው፣ እጅጌ ሙሉ ሆኖ በዝርግፍ ነው። ይሄ ስራው ዝርግፍ ይባላል። ሹራፍ ስፍ ነው የሚባለው። በጣም የሚያምር ሆኖ ነው የተሰራ። እንደምታዩት ቆንጆ አሰራር ነው ያለው። ይሄ ልብስ በዚህ ስታይል በወራጅ የሚሰራል። በወራጅ ከሆነ የተወሰነ ዋጋ ነው የሚጨምረው። ይህን ያክል ብዙ ልዩነት የለውም። በዚህ አሰራር ግን እንደዚህ አምሮበት ተሰርቶ አልቆለት 18 ሺ ብር ብቻ። እንግዲህ ከተሰሩት የቀጠሉ ደግሞ ብትን የሚያማምሩ በምትፈልጉት ስታይል ቢሰሩ የሚያማምሩ ልብሶች አሉ። እች ልብስ እንደምታዩት በጣም የምታምር ከለር አገባባ ነው ይዋት ዝም ያለች ቀለር ሁና በጣም ቆንጆ አሰራር ያላትን ዲዛይኗ በራሱ ልቅም ያለች የምታምር አሰራር እንዴት እንደምታምረው እያት አርቡ ስፋቱ ለየት ያለ ነው በጣም ነው የሚያምር የመንን ጥራት ሁሌም እንደምንናገረው ነው በጣም ነው የሚያምር ብዙ ከለሮች አሉት ግን ዝም ያለ ከለር ቅይጥ ስላለው ብዙ ያልጮ ከለር ነውና በጣም የምታምር የድሮ ይዘት ያላት ልብስ ነች እቺ ልብስ በምትፈልጉት ስታይል ተሰርተ ያልቃላት 15 ሺህ ብር ብቻ 15 አዎ ከዚህ ቀጣይ ማሳያችሁ ደግሞ በጣም የሚያምር እንግዲህ መጪውም አዲስ አመት አይደለም ለዛም ቢሆን ጥቁርና ቢጫ ከዛ ደግሞ በጎልደን ብርቅርቅ የተሰራ በጣም የሚያምር አሰራር ያለው። ከጥቁሮቹ ላይ ራሱ የተወሰነ ትንሽ ቅልቅል አለው እና ከለሮቹ ሻይን አስገብተውበታል እና በጣም ነው የሚያምር። እንደምታዩ ዝንጥ ያለ ነው። ስፋቱ በራሱ መጠነኛ በጣም ያልተጋነነ ስፋት ያለው ሆኖ ቆንጆ አሰራር ነው ያለው። እንደምታዩት እዚህ ጋር የተጠቀሙት ቢጫ ቢጫ ዳይመንዶች ራሱ እንዴት እንዳሳመሩት እዩት። ቆንጆ አሰራር ነው ያለው። የልብሱ ጥራት መነኑ፣ ቆንጆ ልብስ ነው። የነጠለው አርብ ይህን ይመስላል። ትልቅ ነው። ለማጣጣልም በጣም ምቹ ነው። አሁን ላይ ሁሌም እንደምናገረው አሁን ላይ የሚሰሩ ሸማኔዎች ሁሉ ነገር ጥራት አላቸው። የነጠለው የመነኑ ሁሉም ነገር ጽድት ተደርጎ ነው የሚሰራ። ስፋቱ በራሱ እንደዚህ መጠነኛ ነው። በጣም ያም በተለይ ጥቁር ከለር ለምትወዱ ከስተመሮች እርግጠኛ ነኝ ደስተኛ ሆናችሁ ትለብሱታላችሁ። በጣም የሚያምር ልብስ ነው ይሄ ልብስ። ተሰርቶ አልቆለት ሀያ አንድ ሺ ብር ብቻ። ከዚህ በፊት ይሄንን በደረጃ ልብስ አቅርቤላችሁ ነበረ። በጣም የሚያምር በመነን የተሰራ ነበር ከዚህ በፊት የቀረበው። አሁን ዛሬ ደግሞ የመጣሁላችሁ ይሄ ሪጋር ላይ ያለው ንዚ ያለው ልብስ ማለት ነው። እንደሚያምሩት ስራው ቆንጆ አሰራር ነው ያለው። ጽድት ያለ ነው። አንዳንድ እንደዚህ ምዞች የሳባ ምዞች ሆኖ ጥራት የሌላቸው አሉ። የሚበተን ሳይለበስ የሚበተን የሚመስሉ ይሄ ግን አሰራሩ በጣም ቆንጆ ሆኖ የተሰራ መታት አድርጎ የተሰራ ልብስ ስለሆነ ትወዱታላችሁ። በጣም ነው የሚያምር። እንደምታዩት ይህ ልብስ በምትፈልጉት በወራጅ ቢሰራ፣ አንገትና እጅ በሼፕ ቢሰራ በጣም የሚያምር ልብስ ነው። ቆንጆ አሰራር ነው ያለው። የነጠለው ስፋት አርቦ ይህን ይመስላል። በጣም ትልቅ ነው። አርበ ሰፊ ነው። ሳባው በራሱ ጽድት ያለ በቆንጆ ሳባ የተሰራ ልብስ ነው። ተወዱታላችሁ። የነጠለው ስፋት ደግሞ እንደምታዩት እንዴት እንደሚያምር ቆንጆ አሰራር ነው ያለው። መጠነኛ ሆና ነው የተሰራች። መሃል ላይ እንትኗ ፍሬም አንድስ ከባ ያደርጋ። ቆንጆ አሰራር ነው ያላት። ይህ ልብስ እንደዚህ ቆንጆ ሆኖ ተሰርቶ በምትፈልጉት አሰራር 14000 ብር ብቻ ቴዲ ይሄ ልብስ ደግሞ በጣም በተደጋጋሚ ብዙ ከስተመሮች የሚወዱት ልብስ ነው። በጣም ተወዳጅ ከለር ነው። ከዚህ በፊት ብዙ ጊዜ አስተዋውቀዋለሁ። ብዙ ከስተመሮች ወዳቸው የለበሳችሁት ልብስ ነው። ይህን ይመስላል። የአርቡ የመሀለኛው ጥለቱ ስፋት በጣም ግርማ ሞገስ ያለው ከለር አገባቡ ይሄ ፐርፕል ካለር ራሱ ደመቀ ብሎ ነው የገባና በጣም የሚያምር ከለር ነው። ዋናው መደቡ ደግሞ ኑድ ከለር ነው። ዝም ያለ ካለር በጣም የሚያምር ዲዛይን ያለው ይህን ልብስ በተለይ ደረጃው አንዱ ደረጃ ተቀንሶ ቢሰራ የበለጠ ውበት ይኖረዋል። ሌላ ልብስ ነው የሚሆነው። እንደምታዩት በጣም ነው የሚያምር፣ ቆንጆ አሰራር ነው ያለው። ነጠላዋ በራሱ በደረጃ ነው የተሸመነች። ይህን ይመስላል አርቡ። እንደዚህ ትልቅ ነው ስፋት ያለው ነው የነጠላዋ ደረጃዋን ጥለቷን እንዴት ስትደርግ እን እንደምታምር እዩት የእውነት በጣም ተወዳጅ ልብስ ነች ይሄ ልብስ ተሰርቶ አልቆለት 17 ሽብር ብቻ ቀጣይ ማሳያቸው ደግሞ በበርገንዲ እና በክሬም ከለር ብቻ የተሰራ ከውስጥ ውስጥ ውስጥ ላይ ደግሞ ጎልደን ሻይን በትንንሾቹ ገብቶለት የተሰራ ልብስ ነው በጣም የሚያምር ቆንጆ ዲዛይን ተደርጎ የተሰራ ነው እንደምታዩት እንግዲህ አይታችሁ ዲዛይኑ በራሱ ለየት ያለ ነው የተለመደ ዲዛይን አይደለም ተወዱታላችሁ ከለር አገባቡ በራሱ ጽድት ያለ ልብስ ነው ነጠለው አርቦ ይህን ይመስላል። አርባቸው ሰፋፊ ነው። አሁን ለሚመጡ ልብሶች ሁሉም በጣም ነው የሚያምሩት። አርቡ እንደዚህ ሰፊ ነው። ቀሚሱ ደግሞ ነጠላው፣ እንደዚህ የነጠላው ስፋት ይህን ይመስላል። ቆንጆ አሰራር ነው ያለው። በጣም የሚያምር ልብስ ነው ይህን ይመስላል። ይህ ልብስ በምትፈልጉት አሰራር ተሰርቶ አልቆለት አስራ አራት ሺ ብር ብቻ። ከዚህ በቀጣይ ማሳያችሁ ደግሞ በጣም የሚያምር ዝም ያለ ከለር፣ በጣም የምትወዱት ብዙ ከስተመሮች የምትወዱት ከለር በጣም ነው የሚያምር። በነገር ላይ እንደዚህ አይነት ከለሮች ዲዛይናቸው በራሱ በሁለት ከለር ብቻ ሁነው ግን እንዴት ውብ ሆነው እንደሚሰሩ ዲዛይናቸው እንዴት እንደሚጠበቡበት እዩት። በጣም ነው የሚያምር። ሸማኔዎቻችን እንግዲህ እጃቸውን ይባርክ ይባርክ። ሁ የእውነት እኛ ራሱ እንደዚህ ሞራል ኑሮን በኮንፊደንስ እናወራ የሚያደርጉን የእነሱ ጥራዝ የነሱ ድካም ነው እና ከዛ ተጨማሪ እኛ በእናንተ ዲዛይን ቆንጆ አርገን ስራ እንሰራለን። ግን ቢሆንም የነሱ ዋናው የነሱ ስራ ነው እና በጣም ጎበዞች፣ ጠንካራዎች ናቸው። እንደምታዩት ቆንጆ አድርገው ነው የሰሩት። ስፋቱ በራሱ በጣም የሚያምር ስፋት ነው ያለው። የአርቡ ስፋት ቆንጆ አሰራር ነው። የነጠላው ስፋት በራሱ በጣም መጠነኛ ሆኖ የተሰራ ይህን ይመስላል። ነጠላው አርቡ በጣም ትልቅ ነው። የጥለቷ ስፋት በራሱ መጠነኛ ነች። በሁለቱም በኩል ፍሬም ገብቶለት ቆንጆ አሰራር ነው ያለው። ነጠላው በራሱ በጣም ነው የሚያምር። ይሄ ልብስ ተሰርቶ አልቆለት 18 ሺህ ብር ብቻ። ይሄ ደግሞ በደረጃ ልብስ የተሰራ በጣም የሚያምር ሙሉ በሙሉ በቸኮሌትና ቢጫ ከለር ደምቆ የሚታይ ነው። ቸኮሌቱ በጣም ነው የሚያምር። ለአዲስ አመት በተለይ በቃ ደስ ቢጫ ከለሮች ብዙ አሁን ሙሉ በሙሉ ቢጫ ከለር ከሚሆን እንደዚህ ሚክስ የሆኑ ከለሮች ሆነው ቢጫ ደመቅ ብሎ የሚታይበት ልብስ በጣም ነው የሚያሳምርና በተለይ ይሄ ለአዲስ አመት በጣም ነው የሚያሳምር። ቆንጆ አሰራር ነው ያለው። ደረጃው በራሱ በጣም ነው የሚያምር። ዳርና ዳር ላይ የገቡት ደረጃዎች ሰፋፊ ስለሆኑ ቆንጆ አሰራር ነው ያላቸው፣ እንደምታዩት በጣም ነው የሚያምር። መነኑ ጥራቱ የልብሱ ኳሊቲነት ሁሌም እንደተለመደው ጽድት ያለ ነው። ተወዱታላችሁ እርግጠኛ ነኝ። የነጠለው ስፋት ደግሞ ከመሀለኛው ዲዛይን ጋር ሙሉ በሙሉ የወጣ ነው። ምንም ሳይቀነስለት ፍሬሙ እንዳለ ሆኖ የአርቡ ስፋት እንደምታዩ ታጣጣላችሁ። በትለብሱ በጣም የሚያምር ነው። ሻይኑ ራሱ እንዴት እንደሚያምር ይሄ ልብስ ልዩ ነው። የእውነት በጣም ነው ወዶ ካለሩን፣ ይህን ይመስላል ጠይም ሰው ቢለብሰው፣ ለቀይ ሰው ለሁሉም ከለር ይሆናል። ምክንያቱም ጠይም ቢሆኑም ቢጮውና ቀዩ ስላለ ያፈካል። ለቀይ ሰው ደግሞ ይህ ቸኮሌቱ መግባቱ የበለጠ ፍክት ያደርጋቸዋል። ና በጣም ነው የሚያምር። ከለር አይመርጥም ልብሱ ለምትፈልጉት ሰዎች መሆን ይችላል። ይህ ልብስ ተሰርቶ አልቆለት፣ ቆንጆ ስራ ነው ያለው። ስፋቱን እዩት፣ አርቡ ሰፊ ነው። ቆንጆ አሰራር ነው ያለው፣ ተሰርቶ አልቆለት። 16 ሺ ብር ብቻ እነዚህ ልብሶች ደግሞ ዛሬ እንግዲህ ቢጫ ቢጫ ከለር ትንሽ በዛ ያለው እያቀረብኩኝ ነው። እንዴት እንደምታምረው ይዋት ከቢጫው ከለር ጋር ይሄ በእኛ አጠራር ፌሮጂቲ ከለር ምን እንለው ነው ይሄ ፒንኩ ከለር፣ እንዴት እንዳወጣው ልብሱን ቢጫውን አፍክቶታል የበለጠ እና እንዴት እንደሚያምር ዲዛይኑ በራሱ እን ጥርት እንዳለች። ይህ እንደዚህ አይነት ልብስ በጣም ብዙ ኮፒ ያላቸው እነዚህ ልብሶች፣ ይህ ልብሱ ግን የተለየ ነው። በጣም ጥራት ያለው ኦሪጂናል ልብስ ነው። በጣም የሚያምር ስረው በራሱ በጣም ቆንጆ አሰራር ነው እንደምታዩት ነው። ተወዱታላችሁ። ነጠለው ስፋቱ በራሱ ከቀሚሱ ጋር ተመጣጣኝ ሆኖ ሰፋ ያለ ነው። እሺ፣ እንደ ቀሚሱ ማለ ብዙ ልዩነት የለውም። ይህን ያክል እንደምታዩት ነው። ሰፊ ነው የነጠለው ስፋት። ራሱ በጣም ነው የሚያምር። ይህን ይመስላል። እንዴት እንደሚያምሩ ይት እንግዲህ በተለይ እንግዲህ እንደነገርኳችሁ ለአዲስ አመት ካሁኑ ማሰብ አለባችሁ። ቀደም ብላችሁ ብታዙ ሞሬ የተሻለ ነው። እንደዚህ ካሳየዋቸው ውጭ ራሱ በጣም የሚያማምሩ መደርደሪያ ላይ ያሉ ልብሶች ስላሉ እነሱን ማዘዝ ትችላላችሁ። ቆንጆ ቆንጆ ልብሶች ስላሉ በቢጫም ከለር፣ በምትፈልጉት ከለር ብዙ አይነት ስላለ ይህን ይመስላል። ይች ልብስ ተሰርታ አልቃላት አስራ ሶስት ሺህ ብር ብቻ ትን ትመስላለች። እችን ልብስ ደግሞ እንዴት እንደምታምረው ያዝ ፍሬም በመስቀል ፍሬሙ ሙሉ በሙሉ እንዴት ደግሞ እንደሰሩት ትዩት። በነገር ላይ እንደዚህ አንዳንድ ዲዛይኖች መርጦ ማስቀመጥ ለሸማኖች በጣም ነው የሚያስቸግራቸው። አዎ በጣም ብዙ ጊዜ ይወስድባቸዋል። እና እንዴት ቆንጆ አድርገው እንደሰሩ ትዩት። ፍሬሙ ሙሉ በሙሉ በመስቀል ነው የተሰራ። መሀል መሀል ላይ ቆንጆ ቆንጆ መስቀሎች፣ ዲዛይኖች ገብተውለታል። ቆንጆ አሰራር ነው ያለው። የነጠላው ስፋት ራሱ ተመሳሳይ ነው። ይሄ ቃል ነጠላው ነው። ይሄኛው ቀሚሱ ነው። ስፋቱ ተመሳሳይ ስፋት ነው ያለው። መነኑ ጥራስቱ ልዩ ነው። በጣም ነው የሚያምር የነጠለ ስፋት አርቡ በራሱ ተመሳሳይ ናቸው። ልክ እንዳሳየዋቸው ይሄ ልብስ እንደዚህ ሆኖ በምትፈልጉት አሰራር ተሰርቶ አልቆለት 15 ሺ ብር ብቻ። ውድ ከስተመሮቼ እንግዲህ ብዙ ጊዜ አለመዱም። በእውነት መደርደሪያ ላይ ያሉ ልብሶችን ልክ ለእናንተ ነው እንደዚህ ዝግጁ አድርገን ቆንጆ አድርገን ደርድረን እንዲታያቸው አድርገን የምናቀርብላችሁና ልክ እኛ ዘርግተን ከምናሳየው በላይ ቆንጆ ቆንጆ ዲዛይኖች ልክ በዚህ መልኩ አዘጋጅተን እናስቀምጣለን እና የምትፈልጉ ከስተመሮቼ ስትፈልጉ በቪዲዮ ስትፈልጉ ደግሞ በፎቶ ፎቶ እያነሳው መላክ ትችላለሁ። ልክ እንደምታዩት ቆንጆ ቆንጆ ዲዛይን ስላለ ልክ በዚህ ስታይል ይህኛው ልብስ አሳይም ብትሉኝ በቪዲዮ ማየት ትችላላችሁ። እንዳልኳቸው በፎቶ አሳያችኋለሁ። እነዚህን እዚህ ጋር ያሉትን ያው ለእናንተ ስለሆነ ተዘጋጅተው የሚቀርቡ መምረጥ ትችላላችሁ ማለት ነው። ምልክት አድርጋችሁ መላክ ትችላላችሁ። በጣም የሚያምር ዲዛይን እንደምታዩት የሚያማምሩ ልብሶች ስላሉ ነው። በቀጣይ ደግሞ አሳያችኋለሁ። ከዚህ የተሻሉ ብዙ ልብሶች አሉ። ይህን ይመስላል እንግዲህ ለዛሬ የቀረቡት ማለት ነው።